ያክል እንትን ሲለው እንደነበረ አይታችኋል። ስለዚህ እኛ ብዙ ነገር አስበን ነበረ አጎት ይሆን ለመኖ አሸናፊ ሆና ምናምን እያልን ብዙ ነገር እንትን ስንል፣ ግን ስራውን እየሰራ ያለው እየገዛ አጎቷ ነው። ሙታለች የሚባለው ውሸት እንደሆነ እንግዲህ ከአሉል እንትን ያላቸው ሰዎች እያጣሩ ባሉበት እንግዲህ እሷ አንዳንድ ሰው ዝም ብሎ ልዑል በጥርጣሬ ነው እንጂ፣ ኤልሳ እንዳልማቶችም አሁን በትንሹ በትንሹ ቢሆንም እየደረሰበት ነው ማለት ነው። አሁን ሲጀመር በቅርቡ ቀን እንደምትገኝ ተስፋ እናደርጋለን። ግን ጭንቀቱ ሁሉ ነገር ያው ልዑል ከዚህ እንትን መውጣት አለበት። በጣም ተጨናንቋል እንደምታዩት እንግዲህ በእርግጥ በሱ ምንም አትፈርዱም። አንዳንድ ኮሜንት የምትጽፉ እህቶች ወንድሞች፣ ደግሞ ሎልን እንደ ጥፋተኛ ያደረጋችሁ ስበ ምንድን ነው? እንዲያፍር ወይም እንትን እንዲል እያደረጋችሁትን እና፣ ፕሊስ እንደዚህ አይነት ኮሜንት አትጻፉ። ሎል ምንም ጥፋት የለበትም። ታውቃላችሁ፣ ስራው አይፈቅድለትም። ማንም ስራው ቦታ ሰዓት ቢኖረው ከፍቅረኛው ጋር መገናኘት ማውራት የማይፈልግ ሰው የለም። ያው የስራው ጉዳይ ነው። ስለዚህ እናንተ ደግሞ ተረዱና ለምን ይሄ ሁሉ ጊዜ ጠፍተ ጠፍታ፣ ለምን አልፈለካትም፣ ለምን አሁን እንትን አልክ እያሉ አብዛኛው በልውል ላይ ነው እየፈረዱ ያሉት። ግን እውነታው ግን እንግዲህ እየጠራ ሲመጣ ልውል ሳይሆን ጥፋተኛው የገዛ አጎቷ ነው። ሞር ደግሞ አሁን ላይ በገዛ ጓደኞቿ ምናምን የምንሰማው ነገር አጎቷ እንደሚያሰቃያት ነው እንግዲህ እየተናገሩ ያሉት ግን ምንም አለ ምንም ልጅቷ አልሞተች ይሄ የውሸት ዜና ነው ሞታለች እንደዚህ እያሉ ልውልን ስራውን እንዲያውቁ ያው ይሄ ስራ ታውቃላችሁ ሲጀምር ባለፈው የዛሬ ስንት ቀን መስፍን ሳይሞት? መስፍን ውጭ ሀገር ሄዷል፣ መስፍን እንደዚህ ሄዷል እያሉ እነሱን ስራቸውን ለማዘነጋጋት የሚያደርጉ ስራ የለም። አሁን ይሄ አጎትየው ልውል ፍለጋውን እንዲያቆም ብቻ ነው የሚፈልገው። ውጣ፣ ከኛ ቤተሰብ አይመለከትህም። አሁን ነው የምትፈልጋት አንተ፣ ብር ፈልገህ ነው ከእሷ ጋር ማጨስ፣ ማቀረብ፣ አንተ ሁሉ ነገር ሱስ ውስጥ እንድትገባ ያስለመድካት እያለን ልዑልን አይታችኋል፣ እና ከሱስ ከዚህ ስራ እንዲወጣ ነው የሚፈልገው አጎትየው። ምክንያቱም ኤልሳ ከተገኘት ብዙ ጥቅም ሊቀርበት ነው ይሄ ሰውዬ። በእሷ ስም በእሷ የአባቷን ድርጅት በራሱ ስም ለሚያስገባ ሁሉ ነገር ደርሶበታል። ኦልሬዲ ይሄ ነገር እንዳይቀርበት ብሎ አሁን ላይ ሰውዬው የማደርገው ነገር የለም ብቻ ከባድ ነው። ለዛም ይመስለኛል አሁን ልውል ስራውን እንዲያቆም ተስፋ እንዲቆርጥ ሞታለች ምናምን እያሉ የውሸት ዜና የሚሰሩት ማለት ነው። ግን እውነታው ግን እሷ እንዳልሞተች ነው በሱ በሷ አካባቢ ያሉ ሰዎች የሚያወሩት ነገር እንግዲህ፣ እሷ እንዳለች ነው የሚያሳዩት የሚናገሩት ማለት ነው። እና ተስፋ የብራሪ ሰው ተስፋ አይቆርጥም። ግን አንዳንድ ጊዜ ደግሞ በተፈጥሯችሁ የሆነ ትዕግስተኛ መሆን አለባችሁ። ሰው እንደዚህ ስላለ ሰው ምን ስላለ ራሱን በእርግጥ ልዩላ ምንም አትፈርዱበትም። ብዙ ነገር አሳልፏል፣ ብዙ ጭንቀት፣ ብዙ ነገር አሁን ላይ እንደዚህ እንደዚህ ያለ ምናምን ስለተባለ ተስፋ የሚቆርጥ ሰውም አይደለም። በምንኛውም እንትን አፈላልቶ ማግኘቱ አይቀርም የልሳን ኮሜንት የምትጽፉት ደግሞ ስድስት ወር ሙሉ ሳትፈልጋት ፈልጋት አሁን ላይ እንዴት ነው አንተ በዛ ሳትፈልጋት ትውልድ ልጅቷ አሁን ላይ እንደዚህ አይነት ነገር ውስጥ አትገባም ነበር፣ ብዙ ብዙ ነገር እያሉ አንዳንዶች ምንማት ያልተረዱት ሰዎች ይመስሉኛል። እንደዚህ አይነት ኮሜንት የምትጽፉ ሰዎች እኔ አላቅምን ብዬ እንደምነግራቸው የሆነት ማለት መፍረድ ቀላል ነው፣ ግን በሰው ላይ ምንድን ነው ከበሮ ሲይዙት ምን ይላል? ከበሮ በሰው እጅ ያምራል ሲይዙት ያደናግራል ይባላል። እኛ ለመፍረድ ቀላል ሆኖልናል፣ ግን ደግሞ እሱ ምን ያክል እየተጎዳ እንዳለ ማየት ትችላላችሁ ማለት ነው። ከምታዩት ከምንሰማው ነገር ሙሉ በሙሉ የገዛ ቦታ ነው ጥፋተኛ ልውል ምንም ነገር አላደረገም ምንም አላጠፋም። ስላልተገናኙም ነገራችሁ እኮ ከአንድም ሶስት ጊዜ በስራ አጋጣሚ ነው ያልተገናኙት ብሎ ተናግሯል። እንግዲህ የሚሰራው ስራ ታውቃላችሁ፣ ፋታ የሚሰጥ አይደለም። እየተሯሯጠ ነው የሚሰራ። ስለዚህ እንረደው። ፕሊስ ትገኛለህ ብላችሁ ተስፋ አድርጉ፣ ጸሎት አድርጉ። ይህ የውሸት ዜና የሚያሰራጨው አጎትየው ደግሞ እውነት እሷ መታ እሱ መታሰር ያለበት መቀጣት ያለበት፣ ከሱ አልፎ ሌላም ሰዎች አሉ ከሱ ጋር አብረው የሚሰሩ፣ እነሱ መቀጣት እንዳለባቸው እኔ እውነት። አንዳንድ ጊዜ ሰው የስራውን ነው የሚያገኘው። ማንም ሰው ቆፈረ ምንም ማለት፣ የስራውን ነው የሚያገኘው። ጊዜያዊ ይመስለዋል። እንደዚህ ህንት ሲል ግን ዞሮ ዞሮ የሥራው ማግኘቱ ስለማይቀር ይጠብቅ። ግን ደግሞ ሰውን ጥፋተኛ አድርጋችሁ በሰው ላይ መፍረድ ትንሽ ይከብዳል። ምክንያቱም ነገ የጠዋት በእኛ ምን እንደሚደርስ ስለማናቅ ማለት ነው። መፍረድ ጥሩ አይደለም። አትፍረድ ምንድነው፣ አትፍረድ ይፈረድብሃል ነው የሚባለው። ያወቃችሁ ሉል ምን ያክል ውጣ ውረድ እንደሚያሳልፍ ብዙ ስቃይ እያሳለፍ እንዳለ እያወቅነን ልክ አንድ ሰው ጥፋተኛ አድርገን ድምድም አድርገን የምናወራው ሰዎች እኔ ተገቢ ነው ብዬ አላስብም። የባሰ ጭንቀት ነው የምንጨምርበት። ሰውየው ጭንቀት ላይ ነው፣ የባሰ ጭንቀት ነው እየጨመርን ያለ ነው። አሁን አጎትየው በእንትኑ በራሱ እንትን እየሄደ ሰዎችን ሚያስ እንዲከታተሏት ከሰው ጋር እንዳታወራ ምናምን እያደረገ ጠባቂ ራሱ ያዘጋጀላት አጎትዬ ይመስለኛል። ባለፈው ደብዳቤውን ያገኘው ልጅ እንግዲህ ብዙ ነገር ሲናገር ነበር። አጎት ከአጎትዬው የተ እንትን ያለ ማለት ነው ምን ያክል ዓለምን እንደወላ ልጅቷ ምን ያክል እንደማያስብላት በጣም ጨካኝናት እንትን እንደሆነ ብዙ ብዙ ነገር እያወራ ነበር። የገዛ አጎቷ ለዚህ ሁሉ የዳረጋት ማለት ነው። ለብር ብሎ አንጀቱ ይብረርና፣ ሌላው ደግሞ አሁን ይሄ ሰውዬ ከአለ ከአጎቷ ጋር የሚሰራው ውጭ ሀገር ሂዷል እያሉ ሲያወሩ ነበር አይደል? እዛ ያው የነሱ ነገር እንግዲህ ልክ ሊያዙ ሲሉ ውጭ ሀገር ሂዷል፣ ክፍለ ሀገር ሂዷል ነው የሚሉት።

ሲያለቅስ ራሱ እራሱ አላሳዘናችሁ? እውነት እስኪ ወንድ ልጅ ሲያለቅስ በጣም ነው የሚያሳዝነው። አይ ጊዜ ጊዜ ጊዜ ጊዜ ጊዜ ጊዜ ስንቱን እናያለን። ስንቱን ስንቱን እያየን ነው በየጊዜው። ጊዜ መስታወት ነው ያሳየናል ብዙ ነገር። እድሜ ይስጠን እድሜ ሰጥቶን ብዙ ነገር እናያለን ማለት ነው። ሁላችሁም በየሃይማኖታችሁ ጸሎት አድርጉላት እንግዲህ እህታችን እንድትገኝ፣ ልውልም ወደ ራሱ ስራው ወደ ድሮው በቃ በደስታ እንዲሰራ የራሱ ነገር በቃ። ወይ ጭንቀት መከራ ነው እኮ የሆነች እጅግ በጣም እንትን የሚለው ስትጨነቁ ስትጠፉ በሆነው ባልሆነው ይኔ ምስኪን በማላውቀው አገር እሷን በማታውቀው በግዛጎቷ እየተሰቃየች ታሳዝናለች። ልውልም በማያውቀው ምንም ባልሰራበት ባልዋለበት አንተ ነፍ እየተባለ እየተወቀሰ ያለው አሁን የኤልሳ አባት እስካሁን ድረስ አልሰማም። ሲሰማ ለራሱ ታሟል። ምን እንደሚል እንግዲህ ፈጣሪ ነው የሚያውቀው። በጣም ከባድ ነው ጎበዝ። ለማንኛውም የሚወዳችሁ የማከብራችሁ የዛሬው ቪዲዮ ይድመስ ነበረ። ቪዲዮ ከተመቻችሁ ላይክ እና ሽር እያደረጋችሁ ቪዲዮ ላይክ ሁላችሁም ቪዲዮ ላይክ እያደረጋችሁ ጀምሮ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን፣ አከብራችኋለሁ። በተለይ ላይክ ሽር ለምታደርጉልኝ እህት ወንድሞች የለብ ቃል ቃል ያጥረኛል። እናንተ ከለብ አመሰግናችሁ ክበር ብሊ ባላችሁበት በሰላማችሁ ይብዛ ባይባል